ሰላም ጤና ይስጥልን። የዕለት ዋና ዋና ዜናዎች ወደ እናንተ እናቀርባለን። መልካም ቆይታ። አርእስተ ዜና። ኤርትራ የዘር ማጥፋት ደረጃ ላይ ትገኛለች። ጄኖሳይዶች ፕሬዚዳንት ኢሳያስን በከፍተኛ ጭቆና ወነጀሉ። የአፍሪካ ሀገራት የዕዳ ጫናን ለመቀነስ ዩዋንን እንደ አማራጭ መጠቀም በሀገሪቱ የገንዘብ ተለዋዋጭነት ሊያጋልጥም እንደሚችል አይኤምኤፍ አሳስቧል። ምርጫ ትርጉም እንዲኖረው መሰረታዊ ማሻሻያዎች ይቅደሙ የተቃዋሚ ፓርቲዎች ኮከስ። ወደ ዝርዝራቸው እናልፋለን። አብራችን ቆዩ። ጆኖሳይዶች የተባለ የዓለም አቀፍ ተቋም በኅዳር 2025 ባወጣው አዲስ የሀገር ሪፖርት የኤርትራ መንግስት በዜጎች ላይ ከባድ ጭቆና እየፈጸመ መሆኑን በኢትዮጵያ ትግራይ ክልል በተፈጸመው የዘር ማጥፋት ወንጀል ውስጥም ተሳትፏል ሲል ወነጀለ። ሪፖርቱ ኤርትራን በጣም ጨካኝ ከሆኑ ሀገሯት አንዷ ስትል ሂዩማን ራይትስዎች ፈርዶታል። ፕሬዚዳንት ኢሳያስ አፈወርቅ ላለፉት 30 ዓመታት ሀገሪቱን እየመሩ ሲሆን በ1997ቱም ህገ መንግስት ለመተግበር ሆነ ምርጫ ለማካሄድ ፍቃደኛ ለመሆናቸውም ተጠቅሷል። በፕሬዝዳንቱ አገዛዝ የፖለቲካ ተቃዋሚዎች፣ ጋዜጠኛዎች እና ተቃዋሚ ተብለው የተገመቱ ዜጎች ያለ ፍርድ ለአስር አመታት ይታሰራሉ። በተለይ በፕሬዝዳንቱ ላይ ተቃውሞ ያሰሙ አስራ አንድ ፖለቲከኞች እና አስራ ስድስት ጋዜጠኞች ከታሰሩ በኋላ የት እንደደረሱ አይታወቅም። ያልተገደበ የውትድርና አገልግሎትና የግዳጅ ስራ በሀገሪቱ ውስጥ እንደ ትልቅ ችግር ተጠቅሷል። ሪፖርቱ በኤርትራ የሚገኙ አናሳ ቡድኖች ሁኔታ አሳሳቢ ነው ብሏል። እውቅና የተሰጣቸው አራት ሃይማኖቶች ሱኒ እስልምና፣ ኤርትራ ኦርቶዶክስ፣ ሮማን ካቶሊክና ኢቫንጀሊካን ሉትራን ብቻ ሲሆን፣ ሌሎችም እምነት ተከታዮች ይታሰራሉ፣ የሃይማኖት ነጻነታቸውም ተነፍገዋል ተብሏል። የአፋር ተወላጆች በአስርተ ዓመታት መድሎና ጥቃት ከሀገሪቱ ከፍተኛ የተገለሉ ቡድኖች አንድ መሆናቸው ተገልጿል። የመንግስት ፖሊሲዎች ከመሬታቸው አፈናቅሏቸዋል ባህላዊ ስራቸው የሆነውን አሳ ማጥመድን ከልክሏል። በዚህም ምክንያት 57000 የአፋር ዜጎች ወደ ኢትዮጵያ መሰደዳቸው በሪፖርቱ ተጠቅሷል። በትግራይ የዘር ማጥፋት ውስጥ በከፍተኛ ሁኔታ ተሳትፋለች ብሏል። ኤርትራ በ2022 በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት አልፈረመችም የተባለ ሲሆን የኤርትራ ጦር እስከዛሬ ድረስ በትግራይ ውስጥ በስርዓታዊ አስገድዶ መድፈር መድፈርና በጾታዊ ጥቃት በሲቪል ጭፍጨፋ እና በዘፈቀደ እስራት የሚገለጽ በሰብአዊነት ላይ የሚፈጸም ወንጀሎችን እየፈጸመ ነው ሲል ሪፖርቱ ወንጅሏል። ተቋሙ በመጨረሻ በሚከተሉት ምክረ ሀሳቦች አስቀምጧል። ኤርትራ ጦሯን ከትግራይ በአስቸኳይ እንድታወጣና የ2022ቱን የሰላም ስምምነት እንድትፈርም ሁለተኛ አሜሪካ ወይም ሌላ የተመደበ አባል ሀገር በትግራይ በፈጸሙት የዘር ማጥፋት ወንጀል በዓለም አቀፍ የፍትህ ፍርድ ቤት እንዲጠየቁ ክስ እንዲመሰርቱ። ሶስተኛ ኤርትራ በ1997 ህገ መንግስት እንድታጸድቅ፣ እንዲሁም የሃይማኖት የመናገርና የመሰብሰብ ነፃነቶችን እንድታረጋግጥ። አራተኛ ኤርትራ መንግስት መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ፍትሃዊ ምርጫ እንዲያካሄድ ገልጸዋል። የዓለም የገንዘብ ተቋም አይኤምኤፍ ኢትዮጵያ የዓለም የገንዘብ ተቋም አይኤምኤፍ ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይናው ዩዋን የመቀየር እድላቸው ሊያስከትል ስለሚችለው የገንዘብ ልውውጥ ስጋት ማስጠንቀቂያ ሰጥቷል። የአፍሪካ ሀገራት የዕዳ ጫናን ለመቀነስ ዩዋንን እንደ አማራጭ የመጠቀም ዝንባሌ ቢታይም አይኤምኤፍ እንዲሁም ያላት የገንዘብ ልውውጦችን ሀገሪቱን ለአዲስ አይነት የገንዘብ ተለዋዋጭነት ሊያጋልጥ እንደሚችል አሳስቧል። ኬንያ ቀደም ሲል ባደረገችው ተመሳሳይ ልውውጥ አመታዊ የብድር ክፍያ ጫናዋን በግምት በ215 ሚሊዮን ዶላር ለመቀነስ ችላ ነበር። ኢትዮጵያን በተመሳሳይ 538 ቢሊዮን ዶላር የሚገመት የቻይና ዕዳ መልሶ መዋቅር አካል ሆኖ ይህንን ዮዋንን ልውውጥ ለማድረግ በንግግር ላይ እንደምትገኝ ቡሉምበርግ ዘግቧል። አይኤምኤፍ የገንዘብ ልውውጥን በአጭር ጊዜ የገንዘብ ጫናን ሊቀንስ ቢችልም የየትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘን በረጅም ጊዜ የዳያያዝ ስትራቴጂ ጋር መጣጣም እንዳለበት አጽንቶ አሰምቷል። በኢትዮጵያ የተቃዋሚ ፓርቲዎች ኮከስ የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ ም ጠቅላይ ምርጫ እያደረገ ያለውን እንቅስቃሴ በቅርብ እየተከታተለ መሆኑን ገልጾ ነገር ግን ምርጫው ትርጉም ያለው እንዲሆን በመጀመሪያ መሰረታዊ አስቸኳይ ሁኔታዎች መሟላት እንዳለባቸው በጋራ ባወጡት መግለጫ አሳስበዋል። እሱ ቦርዱ የሚደረገውን እንቅስቃሴ ከተግባርና ኃላፊነት አንጻር እንደሚገነዘብ ጠቁሞ፣ ነገር ግን ዛሬ በኢትዮጵያ ውስጥ ምንም አይነት የዲሞክራሲያዊ ሂደት መሰረት በሌለበት ሁኔታ የሚደረግ ማንኛውም ጥረት ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲል አስታውቋል። ፖለቲካ ትወና አይቁም። መግለጫው ቀደምት የኢትዮጵያ ምርጫዎች አግላይ ጠቅላይ እና አምባገነናዊ ለሆኑት የፖለቲካ ስርዓት ህጋዊነት ለማላበስ የሚደረጉ የፖለቲካ ትወናዎች ሆነው መቆየታቸው ገልጸዋል። እነዚህ ያለፉት ምርጫዎች በሂደታቸው ነጻ ፍትሃዊና፣ እና አሳታፊ በውጤታቸውም ተአማኒ እና በህዝቡ ተቀባይነት ያገኙ እንዳልነበሩ ፓርቲዎች በመግለጫቸው አስታውሰዋል። በዚህም ምክንያት የሀገሪቱ ችግሮችን ከመፍታት ይልቅ የግጭትና ያለመረጋጋት አዙሪ ሲያባብሱ መቆየታቸው ጠቅሰዋል። እውነታው ምርጫ የዜጎች ዲሞክራሲያዊ መብት መገለጫ እንጂ የገዢዎች ስልጣን ማረጋገጫ ሊሆን አይገባም ያለው ኮኮስ መግለጫ የ2018 ምርጫ ካለፈው ታሪክ የተለየና አስተማማኝ ሰላም ለመገንባት የሚያስችል እውነተኛ እርምጃ እንዲሁም ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አበክሮ አስገንዝቧል። ኮከሱ ያስቀመጣቸው የማይታለፉ ቅድመ ሁኔታዎች ፓርቲዎች ሀገሪቱ ስለ ምርጫ ፍኖተ ካርታ ሆነ የጊዜ ሰሌዳ ከመወያየቱ በፊት የኢትዮጵያ መንግስት አፋጣኝ ተጨባጭ እርምጃ እንዲወስድባቸው የጠየቋቸው መሰረታዊ ጉዳዮች የሚከተሉት ናቸው። ሁሉን አቀፍ የፖለቲካ ድርድር፣ የግጭቶች መቆም፣ የጸጥታ ዋስና፣ የፖለቲካ ምህዳሩ ያለምንም ቅድመ ሁኔታ መከፈት፣ መሰረታዊ የዲሞክራሲያዊ የተቋማትና የህግ ማሻሻያዎች፣ የመንግስት መዋቅሮች ገለልተኝነት ማረጋገጥ፣ የፕሬስ ነጻነት ማረጋገጥ፣ የሀገር ውስጥ ዓለም አቀፍ የምርጫ ታዛቢዎች ተሳትፎ፣ የዓለም አቀፍ ክትትል ጥያቄ። ኮከሱ አክሎም እነዚህ ተስፋዎች ባዶ ቃላት እንዳይሆኑ እና የፍትሃዊ ምርጫ አስቻይ ሁኔታዎች መሟላታቸውን በአፍሪካ ህብረት፣ በአውሮፓ ህብረት እና በተባበሩት መንግስታት በሚገኙ ገተዋናዎች ክትትል ሊደረግባቸው እንደሚገባ ጠይቋል። በዋና ዋና የምርጫ ተሳታፊዎች ምርጫ ቦርድ፣ የፖለቲካ ፓርቲዎች ታዛቢዎች፣ መገናኛ ብዙሀን እና የዲሞክራሲያዊ ተቋም መካከል አስተማማኝና መተማመን ስምምነት በይፋ ሊረጋገጥ ይገባልም ብሏል መንግስትና ገዢ ፓርቲ እነዚህ መሰረታዊ ቅድመ ሁኔታዎች እንዲያሟሉ እና ለሁሉም ወገኖች ነጻ እና ፍትሃዊ የሆነ የውድድር ምህደራ እንዲፈጥሩ ጥሪ ያቀረበ ኮከሱ እነዚህን ሁኔታዎች ሳይሟሉ የሚያደርግ ማንኛውም ምርጫ የይስሙላ ዲሞክራሲያዊ ማሳያ እንደሚሆንም አስጠንቅቋል የዕለቱ ዜናዎች ይህንን ይመስላሉ። በቀጣይ ዜና እስክንገናኝ ደህና ቆዩ።